ተለታዊ መረጃዎች እና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎቹን በዝርዝርና በቅደም ተከተል ወደ እናንተ የማደርስ ይሆናል። ያው እንግዲህ ያለውን የፖለቲካ ትኩሳት ላለፉት ሶስት ዓመታት እንደዚሁ ቆሞ የነበረው በፕሪቶሪያ የሰላም ስምምነት አማካይነት በህወሓትና በፌደራል መንግስት መካከል ያለው ጦርነት እንደገና እንደዚሁ እንግዲህ አገርሽቷል። ህወሓትም ከዚህ ጋር በተያያዘ መግለጫ አውጥቷል። መሬት ላይ ያሉት አሁናዊ ሁኔታዎች ምንድን ናቸው የሚለውን በተመለከተ የግንባር ዝርዝር መረጃዎች ውስጥ አካትቻለሁ፣ የምትሰሙት ይሆናል እንግዲህ ይህንን በተመለከተ በእንግዲህ ከሶስት ዓመታት በፊት የህወሓት የፕሪቶሪያ ሰላም ስምምነት ሲፈረም በወቅቱ እንግዲህ እነ ጀነራል ጻድቃን ኃይል ይበትንልናል ይሄ ስምምነት ትግራይ ላይ በትግራይ ጦርነት ላይ አንድ ላይ የተሰለፉ ኃይሎች ለምሳሌ የኤርትራና የፌደራል መንግስት በጋራ እንዲሁም ደግሞ በአገር ውስጥ ደግሞ የፌደራል መንግስት አጋር የነበሩ አካላት ኃይል ይበተናል የሚል ንግግር መናገራቸው ጀነራል ጻድቃን ይታወቃል። አሁን ግን ባልተገመተ ሁኔታ የትግራይ ኃይልም ራሱ ለሁለት ተከፍሎ ከትግራይ ክልሎች እርስ በእርሱ ጦርነት እያደረገ ነው የሚገኘው። ይሄ እንግዲህ በግልጽ ሌላው ኃይል ብቻ ሳይሆን የትግራይ ኃይልም በዚህ የፕሪቶሪያ ሰላም ስምምነት አማካኝነት ስለመከፈሉ የሚያሳይ ነው። በአፋር ክልል ራሳቸውን የትግራይ የሰላም ኃይሎች እያሉ የሚጠሩት በነ ጀነራል በየነ ገብረ እግዚአብሔር የሚመራው ቡድንና እነ ደብረ ጽዮን ወይም ደግሞ እነ ጀነራል ታደሰ የሚመሩት ቡድን ነው እንግዲህ ውጊያ ያደረገው ይህንን ተከትሎ የፌዴራል መንግስቱ ዛሬ ሌሊት በውድቅ ሌሊት የድሮን ጥቃት ፈጽሟል። በዚህም ጥቃት በህዋት ወታደራዊና ሎጂስቲክ ቁሳቁሶች ላይ ጉዳት ደርሷል። ከዚህ ጋር በተያያዘ እንግዲህ አጠቃላይ በአካባቢ ያለው ሁኔታ ምን ይመስላል የሚለውን በተመለከተ ዝርዝር መረጃዎች አሉኝ። አሁናዊ መረጃዎችን እንድትከታተሉ በድጋሚ ጋብዛለው። በተለያዩ አካባቢዎች አሉም እዚሁ የግንባርና ዝርዝር መረጃዎችን ትከታተላላችሁ። በሁሉም የሀገሪቱ አካባቢዎች አሉ የውሎ መረጃዎችን አሰናድቻለሁ እንግዲህ ከነዚህ መረጃዎች መካከል በአማራ ክልል እየተደረገ ያለው ውጊያ ተከትሎ የውሎ መረጃዎች በተለይ ትናንትና ዛሬ ዓለም አቀፍ ሚዲያዎች የኢትዮጵያን ጉዳይ የሚከታተሉት ጭምር በትግራይ እና ወደ አፋር ያለውን እንቅስቃሴ ተከትሎ ትኩረት ሰጥተውታል። በዚህ መሃል በአማራ ክልል እየተደረገ ያለው ጦርነት በበቂ ሁኔታ ለምን ትኩረት አላገኘም የሚለው ጉዳይ አብሮ ሊነሳ የሚገባው ጉዳይ ነው። አንድ የድሮን ጥቃት ነው የተፈጸመው፣ ግን ዓለም አቀፍ ሚዲያዎች ዛሬ ሲቀባበሉት ነው የዋሉት። በአማራ ክልል ባለፉት ሁለት ዓመታት ከ296 በላይ የድሮን ጥቃቶች ተፈጽመዋል። እነዚህ የድሮን ጥቃቶች እንግዲህ በሲቪሊያን ላይ፣ በሐኪሞች ላይ፣ በመምህራን ላይ፣ በተቋማት ላይ እየደረሱ ናቸው። በበቂ ሁኔታ ለምን ሽፋን አላገኙም? ከዚህ እንግዲህ ሁሉም ራሱን ሊጠይቀው የሚገባና የተደራጀ መረጃ የማድረስ የተደራጀ በሲቪሊያን ላይ ለሚፈጸም የጦር ወንጀል ድምጽ በመሆን በኩል ያለው ክፍተት ምንድን ነው የሚለውን አብሮ ለመጠየቅ የሚያስችል ነው። ዛሬ አብይ አህመድ ወደ ጎንደር ሄደው ነበረ። ትላንትና ሄደው ለሁለት ቀናት በጎንደር በጎርጎራ በባህር ዳር የነበራቸውን ቆይታ እንዳጠናቀቁ የሚገልጻል። ጠቅላይ ሚኒስትሩ በጎንደር በከተማ በጎንደር አጼ ፋሲለደስ አብያተ መንግስታት ግቢ ያደረጉት ንግግር እንግዲህ ምጸት የተሞላበት እንደሆነ እንግዲህ የአስተያየት ሰጪዎችም እየተናገሩ ነው የሚገኙት ጠቅላይ ሚኒስትሩ ምን ለማለት ፈልገው ነው ወይስ ደግሞ ህዝብ ሞኝ ነው ብለው ያስባሉ? የሚሉ የተለያዩ አስተያየቶች ናቸው እየተነሱ ያሉት። ጠቅላይ ሚኒስትሩ በንግግራቸው የአማራ ክልል አስተዳደር የፌዴራል መንግስቱ ጣልቃ እንደማይገባበት ነው የተናገሩት። ይሄ እድል ከአሁን በፊት አልነበረም፣ በእኔ ዘመን ግን በአማራ ክልል የፌዴራል መንግስቱ በፍጹም ጣልቃ አይገባም ሲሉ የተናገሩት ንግግር ትልቅ ምጸት ሆኖ ነው የታየው። ለመሆኑ የአማራ ክልል የሚባለው አሁን አለ ወይ የሚለውንና ተዛማጅ ጉዳዮችን በማሳያነት እንደው ለአድማጭ ተመልካቾች ለማሳየት ያክል ጠቅላይ ሚኒስትሩ ይህንን የምፀት ንግግር ሲናገሩ የፌደራል መንግስቱ በአማራ ክልል የተረጋጋ አስተዳደር እንዲኖር ምን ድጋፍ አድርጓል? በአንፃሩ ምን ደግሞ አሉታዊ ነገሮችን አድርጓል? እነ ሽመልስ አብድሳ እንኳ ሄደን አንድ ማሳሳት ናቸው፣ አንድ ማወናበድ ናቸው፣ አንድ ማታለል ናቸው በሚል በአማራ ክልል ምን ያክል ፕሬዚዳንቶች በዚህ ሰባት ዓመት ተቀያይረዋል? በኦሮሚያ ክልል አንድ ፕሬዚዳንት፣ በሶማሌ ክልል አንድ ፕሬዚዳንት፣ በአፋር ክልል አንድ ፕሬዚዳንት ለአራት ለአምስት ለስድስት ዓመታት በቀጠሉበት ሁኔታ በአማራ ክልል ያለው ሁኔታ ምን ይመስላል? ከውስጣዊ ችግሮች ባሻገር የፌዴራል መንግስት ውስጥ የተረጋጋ የጸጥታ ኃይል፣ የተረጋጋ አስተዳደር እንዲኖር ምን አድርጓል የሚለውም በተቃራኒው ደግሞ እንዳይኖር ደግሞ ምን አድርጓል የሚለውም አብሮ የሚነሳ ነው የሚሆነው። ለመሆኑ ከዚህ ባሻገር በሰባት ዓመታት ውስጥ ካለው አጠቃላይ የአማራ ክልል የጸጥታና የፖለቲካ አስተዳደር እንዳይረጋጋ ከማድረግ ውስጣዊም ውጫዊ ችግሮች እንዳሉ ግምት ውስጥ በማስገባት እንግዲህ የፌዴራል መንግስቱ በውጫዊ ተጽዕኖ ፈጣሪዎች ውስጥ የአማራ ክልል የተረጋጋ አስተዳደር እንዳይኖረው እና የተጠናከረ የጸጥታ ኃይል እንዳይኖረው ምን ምን ሚናዎችን ሲያከናውን ነበር የቆየው? የኦሮሚያ ልዩ ኃይል ሳይበተን የአማራ ክልል ልዩ ኃይል እንዲበተን የተደረገው ለምንድን ነው? የትግራይ የታጣቂ ያውም ደግሞ ራሱን በመከላከያ ደረጃ የሚጠራ ኃይል ሳይበተን የአማራ ልዩ ኃይል እንዲበተን የተደረገው ለምንድን ነው? ከዛ ቀደም ብሎ የልዩ ኃይል አዛዥ እንዲነሱ ከኃላፊነት የተደረገው ለምንድን ነው? ከዛ በፊት በርካታ ጉዳዮችን ማንሳት ይቻላል። ለመሆኑ በአማራ ክልል የተረጋጋ አስተዳደር እንዲኖር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የተጫወቱት አዎንታዊ ሚና ምንድን ነው? ክልሉን አካባቢ ያለውን የጸጥታና የፖለቲካ አመራር በጥርጣሬ ማየትና የተወሰነውን እስር ቤት የተወሰነውን እንዲሰደድ የተወሰነውን በጡረታ እንዲባረር የተወሰነው ደግሞ በአዳሪነት አብሮ እንዲቀጥል የተወሰነው ደግሞ ቤቱ ቁጭ ብሎ ጥርሱን እየፋቀ በትዝታ እንዲቆዝም እየተደረገው በአብዛኛው የዚህ ክልል መዋቅር አይደለሞ የሚለው አብሮ የሚነሳ ጉዳይ ነው። ከዛ ባለፈ እንግዲህ በሐምሌ 26 2015 ዓ ምት የቀድሞ የአማራ ክልል አስተዳዳሪ የነበሩት ዶክተር ይልቃል ከፍ አለ። የፌዴራል መንግስቱ ጣልቃ እንዲገባ ደብዳቤ የጻፉበት ቀን ነው። ከዚህ ቀን ጀምሮ እሳቸውም ጠፍተዋል፣ የቀድሞ ፕሬዝዳንት። ከዛ በኋላ አማራ ክልል የሚባለው የፖለቲካ አስተዳደር አለው ወይ ማለት ይቻላል ወይ? እነዚህን ሞጋች ጥያቄዎች ማንሳት ይቻላል። አንዳንድ የጠቅላይ ሚኒስትሩ ብልጣብልጥ ንግግሮችን ሲያደርጉ፣ እውነት ላይ መሬት ላይ ያለው ምን እየሆነ ነው? ሰውስ ምን ይታዘባል? ለመሆኑ የአገሪቱ ሁለት ሶስተኛው ጦር፣ አሁን ሰራዊቱ የት ነው ያለው? በኮማንድ ፖስት የሚተዳደር ክልል አይደለም ወይ? አማራ ክልል በጦር ወንጀል እየተፈጸመበት ያለ የጦር መሪዎች እየመሩት ያለ ክልል አይደለም ወይ? የት አካባቢ ነው ሲቪል አስተዳደር የት አካባቢ ነው ከኮማንድ ፖስት ውጭ ላለፉት ሶስት አመታት ክልሉ የተዳደረው? ስለዚህ በፌደራል መንግስቱ ኮማንድ ፖስት መከላከያን አሰማርቶ እያስተዳደረ ያለው ማን ነው? ሌላ ትርጉም አለው ወይ የሚለውን አብሮ ለማሳየት እንግዲህ አንዳንድ ጉዳዮችን እናንሳ። ምስራቅ ጥዝ የሚባል ይቅርታ የሚባለው ትልቁ የሰራዊት ኃይል ይዞ በመቀመጫውን ባህር ዳር አድርጎ ከታች ከበሽሎ ሸለቆ እስከ አባይ ሸለቆ ድረስ የደቡብ ጎንደርና ጎጃምን የሚያስተዳድረው ኮማንድ ፖስት በጀነራል መሐመድ ተሰማ የሚመራው አይደለም ወይ? እንዲሁም ደግሞ ጎንደር መቀመጫውን አድርጎ ሰፊውን የኢትዮጵያና የሱዳን ድንበር አካባቢን ጨምሮ ጎንደር ከተማን የሚያስተዳድረው ጀነራል ብርሃኑ በቀለ በኮማንድ ፖስት አይደለም ወይ? ደሴ የተቀምጦ ደቡብ ወሎ የተወሰነ ሰሜን ወሎና ምዕራብ ወሎን እና ወደ አፋር አካባቢ የሚያስተዳድሩት እነ ጀኔራል ዘውዱ ሰጥ አድርጌ አይደሉም ወይ? ወልዲያ ነው፣ ወልዲያና አካባቢውን ሰሜን ወሎን እንደው ደሞ የራያና የአፋር የተወሰኑ አካባቢዎችን የሚያስተዳድሩት እነ ጀኔራል አሰፋ ቸኮል አይደሉም ወይ? ደብረ ብርሃን መቀመጫቸውን አድርገው ደብረ ብርሃንና የተወሰነውን የከሚሴ አካባቢ የሚያስተዳድሩት ጀኔራል ሹማ አብዴታ አይደሉም ወይ የሚለውትና በርካታ ማሳያዎችን ማንሳት ይቻላል። እነዚህ ለማስተባበል እንኳ የማይሆኑ ናቸው። ጠቅላይ ሚኒስተሩ የፌደራሉ ኃይል ወጥቶ ህዝብ መቼ ነፃ አስተዳደር መሰረት የሚለውን ጥያቄ እንግዲህ እንዴት እንደሚያዩት ያው አድማጅ ተመልካች የራሱን አስተያየት ሊሰጥ ይችላል። ህዝብ በዚህም በዛም እንግዲህ በጦርነቱ በዚህም በዛም መከራ ውስጥ አይደለም ወይ ያለው? እንግዲህ ይህንን ህዝብ መከራውን ለማቆም የጦር ወንጀል የሚፈጸምበትን በትን ኃይል ለምን አያወጡለትም? እስኪ ሰራዊቱን ወደ ካምፕ እና ድሮኖቹንም ወደ ማኮብኮቢያና ወደ ማንድርደሪያ ቦታቸው ይመልሷቸው እና ከዛ በኋላ ህዝብ የራሱን አስተዳደር ወይም ደግሞ ጣልቃ ሳይገባበት እያስተዳደረ እንደሆነ ይናገር። ከዛ ውጪ እንግዲህ አሁን ባለው ሁኔታ የምድር ጦር አብዛኛው ሁለት ሶስተኛ የምድር ጦር እንደውም ከዛ በላይ አየር ኃይል ያለ ማቋረጥ የድሮንና የቦምብ ጣይ አውሮፕላኖች፣ ኮማንዶ፣ የባህር ኃይልና አየር ወለድ ጭምር ሳይቀር በአማራ ክልል ተሰማርቶ የፌዴራል መንግስቱ ግዙፍ ኃይል አሰማርቶ አስተማርቶ ጣልቃ አልገባንም ማለት ምን ማለት ነው? ህዝብ መናቅ አይሆንም ወይ የሚሉት እና በርካታ ጥያቄዎችን ማንሳት ይቻላል። ለማንኛውም እንግዲህ ጠቅላይ ሚኒስትሩ ይህንን ሲናገሩ እንደዚህ አይነት ምላሾች ወይም ደግሞ ህዝቡ ይህንን እያየ አይደለም ብለው አስበው ከሆነ እንግዲህ የተሳሳተ ሐሳብ ነው፣ ወይም ደግሞ በዚህ የሚታለል ሰው ብዙ የለም። እውነታው መሬት ላይ ያለው አማራ ክልል የሚባል አስተዳደር የለም። አብዛኛው ፖለቲካዊ አስተዳደር ዲስማንትል አድርጓል። እየተዳደረ ያለው ወታደራዊ ኮማንድ ፖስት ነው። መከላከያ በሌለበት ካምፕ መከላከያ ከሌለ ለመሆኑ የፖለቲካ አስተዳደርና መዋቅሩ ውሎ ያድራል ወይ በጸጥታ ሀይል እይጠበቅ አይደለም የሚለውን በርካታ ጉዳዮችን አብሮ ማንሳት ይቻላል ወደ ሌሎች መረጃዎች ስንሄድ እንግዲህ የህወሀት የፕሪቶሪያን የሰላም ስምምነት በፈርሷል ሲል ዛሬ እንግዲህ መግለጫ አውጥቷል የኢትዮጵያ መንግስት በአፋር ክልል በተደራጁ የታጠቁ ወታደሮችን በመጠቀም ወታደራዊ እርምጃ ወስዶብኛል ሲል ነው ህወሀት እንደዚሁ በመግለጫው ያነሳው የፌዴራል መንግስት ሁሉንም የጥፋት ስትራቴጂዎች እየተጠቀመ ነው፣ ጥፋቶችን እየነደፈ በትግራይ ህዝብ ላይ ጫና እያሳረፈ ነው ብሏል። የህወሀት በመግለጫው በአፋር ያሉ ታጣቂዎች ለዚህ ፕሮጀክት ማስቀጣያና ማሳያ ናቸው ሲል እንግዲህ የእኔ የትግራይ ሰላም ኃይል እየተባለ የሚጠራውን ቡድን በተመለከተ ለመጀመሪያ ጊዜ ቅርጽ ያለው መግለጫ እያወጣ ነው። በአፋር ክልል የተሰጠው መግለጫም እንደዚሁ ተቀባይነት የሌለው ብሎታል። ህወሀት የኢትዮጵያ መንግስት በትግራይ ጦር ሰፈርና በሰላማዊ ሰዎች ላይ በሌሊት የሰው አልባ አየር ጥቃት ፈጽሞ ጉዳት አድርሶብኛል ሲልም እንደዚህ ህወሃት በመግለጫው አንስቷል ከዛ ባሻገር የፕሪቶሪያውን የሰላም ስምምነት ከባድ አደጋ ላይ የጣለ የድሮን ጥቃት ነው የተፈጸመው ብሏል ህወሃት ይህን ተከትሎ እንግዲህ የዲፕሎማሲያዊና አለም አቀፍ ጥሪም አቅርቧል አለም አቀፉ ተቋማት ዝምታቸውን መስበር አለባቸው አደራዳሪ አካላት ዝምታቸውን ማቆም አለባቸው ሰላማዊ የፖለቲካ ውይይት እንዲደረግና የፌደራል መንግስቱ ኃላፊነቱን እንዲወጣ ያድርጉ ሲል ጥሪ አቅርቧል። ጦርነቱም ወደ ከፋ ደም መፋሰስ ሳይሄድ ዓለም አቀፍ ማህበረሰብ ሚናውን ይወጣ ሲል ነው ህወሀት እያቀረበው እንግዲህ የሰላምም ጥሪ አብሮ የተካተተበት ጥሪ ነው። የህወሀት ባህሪ መሬት ላይ ይህንን ያስተናግዳሉ የሚለው እንዳለ ሆኖ ይህንን አቅርቧል። ሌላው የህወሀት ታጣቂዎች በተመለከተ እንደዚሁ ከቀጣዩ ወር ጀምሮ ደሞዛቸው ሊቋረጥ ይችላል የሚሉ መረጃዎች እየወጡ ነው። እንግዲህ ለትግራይ ክልል ከፌዴራል መንግስቱ በበጀት ድጋፍ እና ድጎማ ይቀርብ የነበረ በጀት ከባለፈው ጥቅምት 12 ጀምሮ እንዳልተለቀቀ በእና የተለቀቀው እንደገና እንደታገደ ደብዳቤ እና መረጃዎች እያሳዩ ነው። ይሄ እንደገና ማስተካከያ ተደርጎበት በጀቱ ይለቀቃል ቢባልም ላለፉት 16 ቀናት በጀቱ አልተለቀቀም። ወደ ሁለት ቢሊዮን ብር ገደማ የሚሆን ገንዘብ ነው። ይህንን ተከትሎ እንግዲህ የትግራይ ታጣቂዎች ውዝፍ ክፍያ እና ያልተከፈላቸውን የኋላ ቀሪ ደመወዝ እየጠየቁ በየአደባባዩ አደባባይ እየወጡ እንደዚሁም ደግሞ አድማ እየመቱና ወታደራዊ አዛዦቻቸውን እየጠየቁ ነው የሚገኙት። አሁን ግን እንደ መረጃ ምንጮቹ አይደለም ውዝፍ ክፍያ መደበኛ ደመወዝም ሊቋረጥ ይችላል ነው የተባለው። የፌዴራል መንግስቱ ይህንን በጀት እንደገና ለመልቀቅ ያደረገው እንቅስቃሴ ስለመኖሩ እስካሁን ድረስ የታወቀ ነገር የለም እንግዲህ አንዱ ባንዱ ላይ እየተጨማመረ የመጣ ጉዳይ ነው። ሌላው የህወሓት መረጃዎችን ስናቀርብ እናት ፓርቲ የህወሓትን እና የፌደራል መንግስቱን አጠቃላይ ወደ ጦርነት የመግባት ሂደት እንዲያቆም አውግዘዋል። በነገራችን ላይ ጌታቸው ረዳ ስምረት ፓርቲም እንደዚሁ መግለጫ አውጥቷል። እንግዲህ የጽምዶ የሚባለው ተልኮ ነው፣ ይህንን በሚል ጌታቸው ረዳ አውጥቷል። ወደ እናት ፓርቲ መግለጫ ስንቀጥል የፌደራል መንግስቱ ፉከራ እንዲሁም ደግሞ ህወሓት ከጠባጫሪ ድርጊቱ እንዲታቀብ እናት ፓርቲ ጥሪ አቅርቧል። በዝሆኖች መረገጥ የሚጎዳው ሳሩ ነው በሚል መግለጫ እናት ፓርቲ ባወጣው መግለጫ ከደም አፋሳሽ ጦርነት ሁለቱም አካላት እንዲቆጠቡ፣ ጦርነቶች በአማራም በትግራይም በኦሮሚያም በድርድርና በሰላማዊ መንገድ እንዲፈቱ ጥሪ አቅርቧል። ጦርነት በቃን በሚል ኢትዮጵያውያን በያሉበት እንዲሁም ደግሞ ዓለም አቀፍ ማህበረሰቡ ይህንን ሊቃወም ይገባል የሚል ጥሪ አቅርበዋል። ከዚህ ጋር በተያያዘ የህወሀት ታጣቂዎችም አሁንም የሚፈጽሙት ግፍና በደል ቀጥለዋል። በአማራ ማንነት ጥያቄ ምክንያት በርካታ ሰዎች በህወሃት ታጣቂዎች ተይዘው ታስረዋል። በራያ ቀጠና ማህበረሰብ የሚሰራው ግፍ በቂ ድምጽ አላገኘም። ከወጣቶች እስከ ሃይማኖት አባቶች በየተደራጀ ግፍ እየተፈጸመባቸው ነው ተብሏል። እንግዲህ በዚህ በተለይ በህወሃት ታጣቂዎች ሰሞኑ በተከታታይ የፈጸሟቸው ግፍና በደሎች የሃይማኖት አባቶች ላይ ያነጣጠረ ነው። በህወሃቱ መንበረ ሰላማ ምክንያት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅር በራያ ቀጠና እየፈራረሰ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዚህ አካባቢ አደጋ ላይ ገብቷል። ምዕመናንም አባቶችም ችግር ውስጥ ገብተዋል። አባቶች መከራ እየተቀበሉ ነው። ባለፉት ሶስት ወራት ሁለት ካህናት ተገድለዋል። አንደኛው በብልጽግና የተገደለ መርጌታ ናቸው ከቆሎ ተማሪዎች ጋር፣ ሌላው ደግሞ በህወሓት ታጣቂዎች የተገደለ ካህን ነው። ከዚህ ባሻገር በህወሓት ታጣቂዎች ታስረው በወታደራዊ ካምፕ ውስጥ የሚሰቃዩ አሁንም ያልተፈቱ የሃይማኖት አባቶች ካህናትና ቀሳውስት መኖራቸው ነው የታወቀው። እነዚህ የታሰሩት እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መዋቅርን አፍርሱ በሚል በህወሓት አማካኝነት ነው። ከነዚህ መካከል ቀሲስ ናትናኤል፣ ቀሲስ ከበደ፣ ቀሲስ ሀረገወይን፣ ቀሲስ ካሳይ፣ ቀሲስ ግርማ ይገኙበታል። እነዚህ አሁን በወታደራዊ ካምፖች ውስጥ አስረው የሚገኙ ካህናት ናቸው። ሌሎች ሰላሳ ወጣቶች ታፍረው ባለማጣና በመሆን ወታደራዊ እስር ቤት ገብተዋል። እንግዲህ እነዚህ የገቡት የአማራ ጥያቄ ታነሳላችሁ በሚል በህዋ ታጣቂዎች በራያ ቀጠና ነው። ሌላ ተያዥ መረጃ እንደዚሁ ከአማራ በአማራ ላይ ከሚፈጸሙ ግፎች መካከል በወለጋ ያለውንም አንድ መረጃ ደርሶኛል። በወለጋ የአማራ ባለሀብቶች እንደዚሁ ከእድሜ ልክ ስርዓት እስከ አስራ ሦስት ዓመታት የሚደርስ ስርዓት ተፈርዶባቸዋል። እነዚህ ባለሀብቶች ስር የተፈረደባቸው 2015 ዓም እንግዲህ አድማጭ ተመልካቾች በደንብ የሚሰሙት ነው። 2015 ዓም በምስራቅ ወለጋን ገርጉትን የአማራ ተወላጆች ላይ ጭፍጨፋ ሲፈጸም ከጭፍጨፋ የተረፉትን ገንዘብ በማዋጣት አሳክማችኋል፣ አቋቁማችኋል ለኦህዴድ ብልጽግና ባለስልጣናት የጠይቃችሁትን ገንዘብ አልሰጣችሁም በሚል ቂም ተይዞባቸው ነው አሁን ወንጀል ተፈልጎላቸው የጭፍጨፋ አስተባባሪዎች በሚል ከ13 አመታት እስከ እድሜ ልክ እስራት ድረስ የቅጣት የተላለፈባቸው እነዚህ ጃቶ ተብሎ ከሚጠራው እስር ቤት የተወሰዱ ስምንት ባለሀብቶች ከ13 አመት ከ6 ወር እስከ እድሜ ልክ በማሻሻያ እስከ 23 ዓመት እስር ተፈርዶባቸዋል። ከእነዚህ መካከል እንድሪስ ሀሰን 13 አመት ከ6 ወር፣ ስንታየው አዲስ 13 ዓመት ከ6 ወር፣ አህመድ ከያኖ 13 አመት ከ6 ወር እንዲሁም ደግሞ ጀማል ሲራጅ 14 አመት፣ ሰለሞን አሰፋ 22 አመት፣ እሸቱ ከበደ 23 ዓመት፣ አበባው አድማሱ 23 ዓመት፣ ጌታቸው ሽፈራው 23 ዓመት የተፈረደባቸው የአማራ ባለሀብቶች ናቸው። የአካባቢዎቹ እንግዲህ ጃቶ እስር ቤት ተወስደው ደብዛቸው የጠፉ ሰዎች ቁጥራቸው 22 ደርሷል የሚሉ መረጃዎች እየወጡ ነው። እንግዲህ በዚህም በዛም የሚፈጸመው ግፍ ነው። የህወሓት ታጣቂዎችን በተመለከተ ሌላ መረጃ አለ። የህወሓት ታጣቂዎች ወደ አፋር ክልል መጋሌ ቶንሳ ቀበሌ በመግባት ስድስት መንደሮችን ተቆጣጥረው እንደነበር ያው መረጃዎች በተደጋጋሚ እየወጡ ነው። ይህንን በተመለከተ ከሁለት ቀናት በፊት ወደ አፋር ገብተው የነበሩት ታጣቂዎች እንዲበተኑ ተደርገዋል የሚል መረጃ ነው ከሰዓት የወጣው። ለድሮን ጥቃት ተጋላጭ እንዳይሆኑ በሚል ጦሩ እንዲበተን ተደርጓል። ተበታትኖ ቦታ እንዲይዝ ትዕዛዝ ተሰጥቶታል። ይህንን ተከትሎ ታጣቂዎቹ ከአፋር ለቀው ወጥተዋል የሚል መረጃ እየተሰራጨ ቢሆንም እውነታው ሳይሆን ታጣቂዎቹ እንዲበተኑ ስለተደረጉ ነው፣ ተከማችተው ስለማይታዩ ነው ወጡ የተባለው እንጂ የወጣ ታጣቂ የለም። እንደውም ተጨማሪ እግረኛ ከቢሶበር ወደ ሸቃይ ተብሎ ወደሚጠራው ከተማ እና ወደ አፋር ተጨማሪ ኃይል እየገባ ነው የሚል መረጃ ነው የወጣው። ታጣቂ ኃይሉ ተሽከርካሪ እንዳይጠቀም ተበታትኖ በእግረኛ እንደዚሁ በተናጠል እንድጓዝ መደረጉ ነው እየተገለጸው። የወጣ ታጣቂ የለም ነው ያሉት። ዛሬ ሌት በተፈጸመ ድሮን ጥቃት ከባድ መሳሪያዎችና የቡድን መሳሪያዎች በወታደሩ ተሽካሮች ላይ መውደማቸው ይታወቃል። በሰዎች ላይ ደረሰው ጉዳት ግን በዝርዝር አልታወቀም። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ መከላከያ ከአንዳንድ አማራ ክልል ወረዳዎች ለቆ እየወጣ ነው የሚል መረጃ አለ። መከላከያው ከአንዳንድ ከተሞች ለቆ ወጥቷል። ለምሳሌ ደቡብ ጎንደር ከሶስት ወረዳዎች ዛሬ ሰራዊቱ ለቆ ወጥቷል። ይህንን በተመለከተ በቋሚነት ነው የወጣው ወይስ ደግሞ ኃይል ለመቀየር ነው የሚለውን ለማረጋገጥ አልተቻለም። እንደ መረጃ ምንጮቹ ሰሞኑን ከብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት የተመረቁ የአድማብተን አባላት መግባታቸውን ተከትሎ መከላከያ ሰራዊቱ አንዳንድ ቦታዎችን ለቆ እየወጣ ነው ብለዋል። ግን ባለፈው መከላከያው ለቆ ከወጣ በኋላ በሚልሻ እና በአድማብተን አባላት ላይ የደረሰው ጉዳት ተከትሎ የብልጽግና ባለስልጣናት መከላከያ ለቆ እንዳይወጣ እየተማጸኑ ነው የሚገኙት ምናልባት ለኃይል ስምሪትና ኃይል ለማቀየር ሊሆን ይችላል የሚሉ አስተያየቶችም አሉ። ወደ ሌሎች መረጃዎች ይሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ አዊዞን የሚወስደን መረጃ ለማስከትለው በአዊዞን ካግታለፎ ማውረዳ አዲስ ቅዳም ከተማ ዙሪያ ረፋዱ ውጊያ ተደርጓል። በውጊያው ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። በውጊያው የቡድን መሳሪያዎች ተተኳሾች የሻምበል አዛዥን ጨምሮ በሚሊሻና በአድማ ብተና አባላት ላይ ጉዳት ደርሷል። እንደ አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የአስር አለቃ ኤፍሬም አጥናፎ ብርጌድ ቃል አቀባይ ገለጻ ከሆነ ከ50 በላይ መንግስት ወታደሮች ሞትና ቁስለኛ ስለመሆናቸው፣ ከ23 በላይ ነፍስ ወከፍ መሳሪያዎች በፋኖጅ ስለመግባታቸው፣ ተተኳሽና የእጅ ቦምቦችን ጨምሮ በፋኖጅ ገብተዋል ብሏል። ወደ አሸዋ ቀበሌ ከተንቀሳቀሰ የመንግስት ኃይል ጋር ነው፤ ዛሬ ረፋ ድረስ ውጊያ የተደረገው። ባለስልጣናት አጅቦ ሲንቀሳቀሱ የነበሩ የሚሊሻ አድማ ብተና አባላት አባላትም እንደዚሁ ጉዳት ደርሶባቸዋል ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ ጋይንት የሚወስድን መረጃ አስከትላለሁ። በጋይንት የሚሊሻ አባላት ከግዳጅ ቀጠና በመውጣት ወደ ፋኖ መቀላቀላቸውን መረጃ ምንጮች ገልጸዋል። ከጥቅምት 24 2018 ጀምሮ በተከታታይ ቀናት የሚሊሻ አባላት ከግዳጅ ቀጠና በመውጣት ወደ ፋኖ ተቀላቅለዋል ነው የተባለው። ይህንን በተመለከተ እንግዲህ በሌሎች አካባቢዎችም ተመሳሳይ እንቅስቃሴዎች እንዳሉ መረጃዎቹ ያሳያሉ። ወደ ሌላው መረጃችን ስንሄድ ወደ ሰሜን ጎንደር የሚወስድን መረጃ ነው የማስከትለው። በሰሜን ጎንደር ዳባት ከተማ የሚገኙ እስረኞች እስር ቤቱን ሰብረው አመለጡ የሚል መረጃ ነው። በሰሜን ጎንደር ዳባት ወረዳ ዳባት ከተማ ፖሊስ ጣቢያ ለወራት አስረው የነበሩ እስረኞች በሌሊት እስር ቤቱን ሰብረው አምልጠዋል ተብሏል። ከአጅሬ ጃኖራ፣ ከቆላ ወገራ፣ ከንቃሽ እና ከተለያዩ አካባቢዎች ፋኖ ናቸው የፋኖ ደጋፊ ናቸው በሚል በተሰብስበው እስር ቤት ላለፉት ስድስት ወራት የቆዩ እስረኞች ናቸው እስር ቤቱን ሰብረው ያመለጡት። በዚህም እንግዲህ በእስር ቤቱን ሰብረው ሲያመልጡ የተወሰኑት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎች ወጥተዋል። ተጠርጥረው ተይዘው የነበሩ ናቸው። እያመለጡት ፖሊስ ጣቢያውን ሰብረው እያመለጡ እስረኞች ወደ ፋኖ ተቀላቅለዋል። የተወሰኑ እስረኞች እንደዚሁ ጠፍተዋል። እስረኞቹ ያለምንም ተኩስ ነው በሌሊት እስር ቤቱን ከውስጥ ወደ ውጭ ሰብረው እያመለጡት እስረኞቹ ካመለጡ በኋላ የእስር ቤቱ ጥበቃ ፖሊስ አባላት ተከታታይ ተኩስ እሩምታ ቢከፍቱም የተለወጠ ነገር የለም ሲሉ ነው የመረጃ ምንጮቹ የገለጹት። ዛሬ አስተያየቶቻችሁን እንግዲህ ወደ መጨረሻ አቀርባለሁ። በርከት ያሉ አስተያየቶችን ልካችሁልኛል እንልካችሁልኛል እኔም አስተያየቶቻችሁን ተመልክቻለሁ። ከላካችሁልኝ አስተያየቶች መካከል በተለይ የዘገባው ላይ በጠዋት ዘገባችን የነበረውን የወልቃይትን ጉዳይ በተመለከተ በርከት ያሉ በተለያዩ አስተያየቶች ደርሰውኛል። የወልቃይት ጠገዴ የአማራ ማነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ አሁን በሹመት ላይ ስላሉና የመንግስት ስራ እየሰሩ ስለሆነ የማንነት ኮሚቴው ጋር ተግባራት መደራረብ እየደረሰባቸው ነው በሚልና ባለፈው ደግሞ በአዲስ አበባ ከመጡ በኋላ በፌደራል መንግስት ባለስልጣናት ጋር ከተነጋገሩ በኋላ ተፈናቃዮችን ለመመለስ የሚለው ጉዳይ በበርካታ የወልቃይትን ትግል በሚደግፉ ማህበራት በወልቃይት ህዝብእና እና በልሳነ ግፏና በመሳሰሉት የማንነት አስመላሽ ድጋፍ ኮሚቴዎች የተለያዩ አስተያየቶች እየተሰጡ ነው የሚገኙት። ይህንን በተመለከተ እንግዲህ የአስተያየት ከደረሱት መካከል ርሱን በተመለከተ እነ ኮሎኔል ደመቀ ዘውዱ የኃላፊነት መደራረብ ስላለባቸው እና የትግራይ ተፈናቃዮች ጥያቄው ሳይመለስ ወደ ሁመራ እንዲመለሱ በመንግስት በኩል ያለውን ጫና እንዳይቋቋሙ ያደረጋቸው የመንግስት ኃላፊነቱ ነው። ስለዚህ ኃላፊነቱን ለይዘው የማነት አስመላሽ ኮሚቴ አስተባባሪ ደግሞ ሌላ ህዝባዊ ኮሚቴ ቢዋቀር የሚል ይዘት ያለው መልእክት መተራረፉ ይታወቃል። ይህን በተመለከተ እንግዲህ በአዎንታዊም በአሉታዊም ብዙ በርከት ያሏቸው አስተያየቶችን አድርሳችሁኛል። የወልቃይት ጉዳይ የወልቃይት ጉዳይ ነው እንግዲህ በሚዲያም እኔ በግል የሚማምነው የወልቃይት ጉዳይ ወደፊትም ወደኋላም የማይባል የአማራ ህዝብ መሰረታዊ ጥያቄዎች መካከል አንዱ ነው። በዚህም እንግዲህ በርካታ ዋጋ ተከፍሏል። አሁን ህውሃት እየመጣ ነው ቢባል ህውሃት እንግዲህ አብይ አህመድን ለመጣል ወይም ደግሞ ሌላ የተለየ አላማ ይዞ አይደለም፣ ወልቃይትን ነጥቆ ለመውሰድ እና ነፃ ሀገር ለመሆን ነው። ይህንን ነው እኔም በተደጋጋሚ ማምነውም መረጃዎችም እሱን ነው የሚያሳዩ። ስለዚህ ወልቃይትን ለመንጠቅ ለሚመጣ ሀይልና በተባባሪነት በከዛ ባሻገር ደግሞ በሚወጡ መግለጫዎች ላይ እንግዲህ የተለያዩ አቋሞችንም ሀሳቦችንም አስተያየቶችንም ታደርሳላችሁ። የህወሀት ጉዳይ ይህ ነው። የወልቃይት ጉዳይ የወልቃይት ጉዳይ ነው እንግዲህ እንደ አማራ ህዝብ ጥያቄዎች ውስጥ አንዱ ቀይ መስመር ነው። ከዚህ አንጻር እንግዲህ ጥያቄውን የማይደግፉ የህዋ ሰዎችን ፍላጎት ነው መግለጫው ወይም አስተያየቶችን ስለተመለከትኩ ነው ጉዳዩን ዳርዳሩን እያለሁት። ለማንኛውም አስተያየቶቻችሁን ሁልጊዜ በሚቀርቡ ፕሮግራሞች ላይ ብታደርሱኝ አቀርባለሁ። ወደፊትም ከተለያዩ አካባቢዎች አዲስ አበባን ጨምሮ በአሮሲና አካባቢ የተፈጸመ ያለውን የኦርቶዶክስ እምነት ተከታዮች ላይ ጉዳይን በተመለከተ በበቂ ሁኔታ አጀንዳ አልሆነም። የህንድ ጳጳሳት ጭምር የኢትዮጵያ የኦርቶዶክስ እምነት ተከታይ የሆኑ የህንድ ጳጳሳት ጭምር በጉዳዩ ላይ መግለጫ ሰጡ። በማህበረሰቡ በኩልና በውጭ በሚገኙ የኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ ጉዳዩ ትኩረት አልተሰጠውም የሚልም እንደዚሁ ወቀሳና አስተያየት እየተመለከተ ፕሮግራም ብሰሩበት የሚል አስተያየትም ተመልክቻለሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተለያዩ አካባቢዎች መጠነ ሰፊ ጫና ውስጥ ገብታለች። በአርሲ መመናን ይገደላሉ፣ በራያ ደግሞ ካህናት ይታሰራሉ፣ መዋቅሩ ይፈርሳል። ይሄ ያለው አጠቃላይ እንግዲህ የፖለቲካ ጣልቃ ገብነት ነው። ፖለቲካው ውስጥ ካልተስተካከለ ድረስ ለዚህ አይነት በደሎች የመቆም እድል የላቸውም። ስለዚህ መሰረታዊ ለውጥ የሚያመጣው ፖለቲካው ላይ ኃይል ብልጫ ማሳየት ወይም ደግሞ ፖለቲካ ውስጥ በሚገባው ልክ መወከልና ኃላፊነትን መውሰድ ሲቻል ነው። ለዚህ ሰዓት የነበሩ መረጃዎችና አስተያየቶች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።